አንዴ አይደለም መቶ ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ቁማ ክብር መንካት ነው። ዛሬም ነብዩ እየተሰደቡ ነው፣ ታውቃላችሁ? ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄን እኛ ሞት ነው ታምናላችሁ። በዚሁ አጋጣሚ ይሄንን መልዕክት ማስተላለፍ ፈልጋለሁ፣ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነቢዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው፣ ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም ግን ድፍረቱኛን፣ የክርስትና እምነት ተከታይ ወገኖች ቤተክህነት፣ እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የትኛው እምነት የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝኖ በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁ እና ጌታችሁን ታሰድባላችሁ ስላለ ይሄንና እና አናደርግም። ሰዎች በአስተምህሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሀቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆን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 እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። እኛ ሙስሊሞች በረሱል ስላ ላ ስለም ክብር ላይ መደራደር የለብንም። በጣም የሚገርማችሁ ነገር አሁን ላይ እንደዚህ አይነት ነገሮች እየተፈጠሩ ያሉበት ዋነኛ ምክንያት የኛ ድክመት ነው እኛ ጠንካራ ብንሆን እንደዚህ አይነት ነገር ሲፈጠር ቶሎ ምላሽ የምንሰጥ አካሎች ቢሆን ረሱልን ስ ላ ሰለም ቀድሞውን የማናስደፍር ህዝቦች ብንኖሩ እንደዚህ አይነት ነገሮች መቼም ቢሆን አይፈጠሩም ነበር። ነገር ግን አሁን ተፈጥሯልና ከዚህ በኋላም ቢሆን የረሱልን ስ ላ ሰለም ክብር ማስጠበቅ ይኖርብናል። የነቢ ስ ላ ሰለምን ክብር ለመንካት የሚሞክሩ ሰዎች ሲሯሯጡ ስናይ፣ በሶሻል ሚዲያም ይሁን በየትኛውም መንገድ የእውነት ስሜቱ ተሰምቶናል። ፊሊንጉ ከተሰማን አልሐምዱሊላህ ረብል ዓለሚን ነብዩ ተነክተዋሉ ብሎ መሰማት መታደል ሁነት ነው። ኸይር ነገር ነው መልካም ነገር ግን ይህን ስሜት እንዴት ነው ኤክሰርሳይስ ማደርገው? ይህንን ስሜት እንዴት ነው ወደ ወደ ተግባር ማመጣው? ሌሎች ነብዩን ስለሰደቡ ሌሎችን በመሳደብ ነው? በአንድ ሀገር ላይ እስላማዊ በሆነ ሀገር ላይ ነብዩን ሰለላሁ አለይሂ ወሰለም የሚሳደቡ ሰዎችን ካገኙ በህግ አግባብ ተጠያቂ ሊያደርጋቸው ይችላል ያ የሀገሪቱ ህገ መንግስታዊ ስርዓት ነው ያ የህገ መንግስቱ የህግ የበላይነትን የማስከበር መንገድ ነው እስላማዊ በሆኑ መንግስቶች ውስጥ የሚሰሩትን ህገ መንግስቱ መሰረት ያደረገ ስራ የነሱ ነው እኔም አወራው እንደ ኡማ ነው እንደ ሙስሊም ነው እና ለምሳሌ እንደ ኢትዮጵያዊነታችን ያነጋጋል እኛ ነቢ ስላ ስልምን የሚያንቋሽቱ ሰዎች በተለያየ መንገድ ስናይና ስንሰማ የእኛ አጸፋ ምንድነው መሆን መቻል ያለበት መሳደብ መማታት ሌሎች ነገሮችን ማድረግ። በእርግጥ ነብይ ሰለላሁ ዐለይሂ ወሰለም የኛ ነብይ እንዳይሰድቡ፣ እንዳይናገሩ፣ ክብራቸውን እንዳያጎድፉ ህጋዊ የሆኑ መንገዶች፣ ህጋዊ የሆኑ ስራዎች መሰራት አለበት። ከኛ ውስጥ የህግ ባለሙያ የሆኑ ሰዎች፣ የፖለቲካ ባለሙያ የሆኑ ሰዎች እንደዚህ አይነት ነገሮች በሀገሪቷ ውስጥ የሀገሪቷን ሰላምና ደህንነት ይረብሻል፣ በሙስሊሞች በማህበረሰብ መካከል ያለውን ግንኙነት ያበላሻል ህዝብን ወዳልሆነ ብጥብጥ ይወስዳል። ስለዚህ በህግ ማዕቀፍ ውስጥ ልጓም እንዲበጅለትና ህጋዊ የሆኑ አካሄዶችን፣ መርሆችን ተከትሎ የነብያችንና ዐለይሂ ሰላቱ ወሰላም ክብርን ማስጠበቅ ከኛ የሚጠበቅ ህጋዊ ስራ አለ።

የአላህ መንገድ የጠፋው ሰው ነቢ ስ የአላህ መንገድ ሲመሩት፣ እውነቴን ነው የምነግረው። መቼም ቢሆን ነቢዩ ከልቦ አይጠፉም አለ ሰላ ወሰላም አንደ በቱ ነቢዩን አ ላ ላም ከማላቅ አይቆጠብም። ልቡ ነቢ ስላ ሰለም ከማውሳት አይዘናጋም። ለነቢ ስላ ሰለም ፍቅርና ክብር ልቡ ይሞላል። ሲራጢላ ላ የአላ መንገድ ነው የሚመሩት ነቢዩ የሚመሩትን መንገድ ዓለይ ሰላም ቀላል አልጋተው። ሲራጢ ላ የአላ መንገድ ማለት አላ ማን ነው ብሎ አንድ ሰው ቢጠይቅስ? ሲራጢላ ላ የአላ መንገድ ነው የሚመሩት አላ ማን እንደሆነ ታውቃለህ? አለዚ ለሁ ማ ፊ ሰማዋት ወማ ፊ ልአርድ፣ በሰማያትም በምድር ውስጥ ያለው ነገር ሁሉ ንብረትነት የእሱ የሆነው ጌታ ወደሱ ነው የሚመሩ የነቢዩ ስለ ላህ ሰለምን ክብር ማንም መንካት አይችልም። ነቢዩን ስለ ላህ ሰለም ተሳድቦ በእሳቸው ላይ አሹፉ አላግጦ የእሳቸውን ክብር ማጉደፍ አይቻልም ዝቅ ማረግ አይቻልም። እሳቸውን ተሳድቦ ለማዋረድ መሞከር ፀሐይ ላይ ምራቄን እተፋለሁ ብሎ እንደመሞከር ነው። ወደ ፀሐይ ምራቁ ለመጥፋት የሚሞክር ሰው ምራቁ ወዴት ተመልሶ እንደሚመጣ ለእናንተ አልነግራችሁም። ስብሃነላህ በጣም የሚገርማችሁ ነገር እኮ ማለት ነው ረሱልን ስላ ስለም ለማንቋቅሸሽ መሞከር ማለት እኔ በጣም ከባድ ነው፣ የማይሆን ነገር ነው። የዓለም ሕዝብ ሁላ የሳቸውን ታላቅነት፣ የሳቸውን ተወዳጅነት የመሰከርላቸውን ነቢ በዚህ መልኩ እኔ እውቀት የሌለው ሰው ካልሆነ በስተቀር አይምሮ የማይሰራ ድድብ ወይ ደግሞ ጭፍን አመለካከት ያለው ሰው ካልሆነ በስተቀር ረሱልን ስላ ሰለም መተቸት ማለት የማይሆን ነገር ነው። የሌላ እምነት ተከታዮች እንኳን የረሱልን ስላ ላ ሰለም ታላቅነት በደንብ አድርጎ ያውቃሉ። ከመሆኑ ጋር ግን አንዳንድ እንደነዚህ አይነት ጋጠወጦች ሲገኙ የምር አይምሯቸው የማይሰራ ወይም ደግሞ ጭፍን ጥላቻ ያለባቸው ሰዎች መሆን አለባቸው። ግንባራቸውና እግር እጆቻቸው እያበሩ የው መልቅያማ እመቶቼ ወደ እኔ ይመጣሉ። እኔ ቀድሚያቸው አለል ሐውት ሐውድ ላይ እመቶቼን ቁሜ ጠብቃቸዋለሁ። አላህ ምነው እነሱን ባሳየን አሉ። የአላህ መልክተኛ እኔ እናንተ መናፈቃቸው ነው። መሐመድ ለዚህ አበቃ እሱን በመከተል አር ለዘበይ በበቃ መሐመድ እዚህ አንተ ቦታ ላይ ሆኖ እንዲህ ቢቀጣ አንተ ሰላም ብትወጣ አትመኝም። እንዲ ያሉ ደሞ አካሉ ላይ የረገፈ

ምንም አይመስልኝ ረሱል ሰለም ለእኛ የነበራቸው ፍቅር ውዴታ ይህንን ይመስል ነበር። ሰሐቦችም እንግዲህ ለረሱል ሰለም የሚያደርጉት መስዋዕትነት ይህን ያህል ጥግ የደረሰ ነበር። እኛስ አሁን ላይ ቁጭ ብለን ይህንን ሁሉ ላደረጉልን ነቢይ ምን እያደረግን ነው? ምን እየሰራን ነው? ይህ ሁሉ ነገር ሲፈጠር ቁጭ ብለን እየተመለከትን ነው ወይስ ምን ማድረግ እንችላለን? ነቢዩ ሰለላሁ ዓለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነቢዩ ስለ ላ ሰለም ነፍሱን ፊዳ የማያደርጋለ እንዴ ከኛ ውስጥ አለ እንዴ? የለ። ማለት ፊዳ ከሩሒ ነፍሳችን ሩሓችን ፊዳ ነው። ለነቢዩ ስ ሰለም አ ቤዛ መሆን የማይፈልግ የለም። ከነፍሳችን በላይ እንወዳቸዋለን። ለነቢዩ ስ ሰለም ከልጆቻችን በላይ እንወዳቸዋለን። ከወላጆቻችን በላይ እንወዳቸዋለን። ከሚስቶቻችን በላይ እንወዳቸዋለን።

ያንተን የተከበረ ፊት መመልከትን ለምንሃለው፣ ብለዋል ነቢ ሰለላሁ ዓለይሂ ወሰለም። ለሙእሚኖች የአላህን ፊት ከማየት የበለጠ የሚያስደስታቸውን ነገር የለም በጀነት ውስጥ። ሙሐመድን በግጥሜ አወድሸው ከሆነ አለ ግጥሜ ነው በሙሐመድ ያወደስኩት አለ ግጥሜ ያማረው የእሳቸውን ስም ስላካተትኩበት ነው ማለት ነው እንጂ እሳቸውን ላወድስ ችሎታው ኖረኛ አይደለም። ግጥሜ ግን ክብር አገኛለ እሳቸውን ጠቅሼ ስለ እሳቸው ስላወራሁ ጣፈጠ እንጂ እኔ እሳቸውን የተሻለ ገልጭ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም መዲና በገቡበት ቀን የገቡበት ቀን ሁሉም ነገር አበራ፣ ሁሉም ነገር ብርሃን ሆነ። ልዩ ቀን ነበር። አለ ለማ ካነ እልየውመ እልለዚ ማተ ፊህ አዝለመ፣ ሚንሁ እሳቸው የሞቱበት ቀን ደግሞ ጨለማ የነበረበት ቀን ነው እና ጨለመች መዲና። ሰሓቦቹ መንቀሳቀስ አቃታቸው፣ ሽባ ሆነው ወደቁ። ባሉበት ክዋሉ ማመን ከበዳቸው።